በአማራ ክልል የሚገኘውን የማዕድን ሀብት አጠቃቀም ለማሳደግ ከተለያዩ አካላት ጋር እየሰራ መሆኑን የማዕድን ሀብት ልማት ቢሮ ገለጸ። ቢሮው በማዕድን ሀብት ልማት ዘርፉ ለሚሰማሩ ባለሀብቶችና ወጣቶች የስራ ስምሪት ለመፍጠር ምቹ አሰራር መዘርጋቱን ገልጿል። ይካስ ማስረሻ ተጨማሪ ያለው በአማራ ክልል ኢኮኖሚያዊ ሽግግር ለማምጣት ትኩረት ከተሰጠባቸው የልማት መስኮች አንዱ የማዕድን ሀብት ልማት ነው ያሉት የአማራ ክልል ማዕድን ሀብት ልማት ቢሮ ኃላፊ አቶ ኃይሌ አበበም የክልሉ መንግስት ለዘርፉ ትኩረት መስጠቱን ተናግረዋል። ማዕድን ማለት የመበፀጊያ መንገዳችን፣ የማደጊያ ሚስጥራችን፣ የአንድነታችን፣ የኃይላችን ማሰባሰቢያችን፣ የኢኮኖሚ ምንጫችን እንዲሁም የኢኮኖሚያዊ ሽግግር የምናመጣበት አንዱ ዘርፍ ነው ተብሎ መንግስትም ትኩረት ሰጥቶት የይታ ለውጥ ፓራዳይም ሽፍት ነው ያመጣ አምቶ እየተሰራበት ነው ያለው ሁኔታ። የማዕድን ሀብት ልማት ቢሮ በአማራ ክልል ከሚገኙ ዩኒቨርሲቲዎችና ከተለያዩ አካላት ጋር ባደረገው ጥናት በክልሉ ከ50 በላይ የተለያዩ የማዕድን አይነቶች እንደሚገኙ ቢሮ ኃላፊው ገልጿል። በእኛ በኩል እስካሁን የተጠናው ጥናት 45241 አካባቢ የስነ ምድር ካርታ ጥናት ስራ ተጠንቶ አልቋል። ጂኦሎጂካል ማፒንግ የሚባለው ማለት ነው። የማዕድን ፍለጋ ክምችት ጥናት የሚባለው ደግሞ ዝርዝር ጥናቱ ደግሞ ወደ 241 ኪሎ ሜትር ኪር ተጠፍቷል ማለት ነው። የግል ባለሀብቱ ለኢንቨስት ከማድረጉ በፊት ከፍሎ የሚያስጠናቸው ጥናቶችም አሉ ነው። ምክንያቱም ካፒታል ነው የሚያወጣው። ሀብት ያወጣል፣ ያፈሳል። ከዛ ፊት ግን ማረጋግጥ አለበት። የሚያረጋግጠው እስከ ላቦራቶሪ ቴስት ድረስ ነው ውጭ ድረስ ልኩ። ይሄ ጥናት አለ። ሌላው ደግሞ የዘርፉ ምሁራን የክልሉ ተወላጆችም ከዛ ውጭ ያሉትም ያጠኑታል። በአምስት የሚከፈሉ ከሀምሳ በላይ የማዕድን አይነት አማራ ክልል እንዳለ ማረጋገጥ ችለናል። ማለት ማዕድናትን በጥናት ለይቶ በሀገር ውስጥና በውጭ ላሉ ባለሀብቶችና ለሚመለከታቸው አካላት የስራ ፈቃድ በመስጠትና ና አሰራሮችን በማዘመን እንዲሰሩ ምቹ ሁኔታ መቀመጡንም የቢሮ ኃላፊ አቶ ኃይሌ አበበ ገልጸዋል። የእይታ ለውጥ አለ፣ የፖሊሲ ለውጥ አለ፣ የአደረጃጀት ለውጥ አለ። ለምሳሌ የክልላችን መንግስት ቀደም ሲል የነበረውን ችግር ሊቀርፍ በሚችል ደረጃ ተቋምን አደራጅቷል። ማዕድናት ለይቶ ለባለሀብቶች፣ ለወጣቶች፣ ለሚመለከቱ አካላት ለሀገር ውስጥም ለውጭም ላሉት አለም አሉ ላለም ምቹ ሁኔታ ንፍጠር። ስለዚህ ማዕድናትን እንዴት እንጠቀም፣ እንዴት እናሳድግ፣ እንዴት ለሀገር ይዋሉ፣ እንዴት መበጸግ የሆኑ የሚለው ተቀምጧል። በተያዘው በጀት ዓመት ከፍተኛ ፈቃድና ባህላዊ የማዕድን ሀብት ልማት ፈቃድ መሰጠቱን የገለጹት ቢሮ ኃላፊው የማዕድን ላቦራቶሪ ለማቋቋም የጥናት ፕሮፖዛል ለክልሉ መንግስት መቅረቡንም ገልጸዋል። የማዕድን ላቦራቶሪ በክልላችን የሚቋቋም በጣም ውጤታማ ነው። ይህ የማዕድን ላቦራቶሪ ለማቋቋም በጣም ዘመናዊ ለማድረግ ከታሰበ እስከ አንድ ቢሊዮን ብር ይፈጃል ብለን የመነሻ ፕሮፖዛል አቅርበናል። አሁን ባለው ሁኔታ እንግዲህ ይህንን የክልሉ መስተዳድር ምክር ቤት ተወያይቶ የሚመለከታቸውን አካላት ማሳትፎ የተሻለ የለቀለ ጥናት ካለቀ በኋላ ምናልባት በሚቀጥሉት ዓመታት ክልሉ ይህን ለመስራት ያሰበ ይመስለኛል። በእኛው በኩል ፕሮሚሲንግ ነገርም እንዳለ ማረጋገጥ ችለናል ማለት ነው። የማዕድን ሀብት ልማት ቢሮ ተቋማቱን በወረዳ ደረጃ ለማስፋት እየሰራ መሆኑን ከአሚኮ ወቅታዊ ዝግጅት ጋር በነበራቸው ቆይታ ገልጸዋል።